ዱርያው ሰካራሙ ይሄ ስንት ነፍስ ያጠፋው እየመጣ በማርያም አልደራደርም፣ ይላል እደራደራለሁ። ማርያም አታድንም፣ አውልታ ዋጌ አታድንም። መጽሐፍ ቅዱሳዊ ነው። ምነት ከመሆኔ ናና አውራ ሌላ ሰው አያስፈልግም። እኔ አውራ አለ። አታድንም፣ ልጇ ነው የሚያድነው። ልጇ ነው ጌተዋ ልጇ ነው የሚያድነው። ወሮ በላ ነው ሃይማኖት የሚያፈራው። አማኛ አያፈራም ሃይማኖት፣ ወሮ በላ፣ ገዳይ፣ ጨፍጫፊ። በሃይማኖቴ አልደራደርም የሚል ወሮ በላ ያሰማራላል በየሀገሩ። አሁን ጴንጤ እየነገርኩ ነው። ክርስቶስን ስሙ የሚጠራው ጴንጤ ሲባል ኢየሱስ ነው የሚባለው። ኦርቶዶክስ ማርያም ናት። እስላም ነብዩ መሐመድ ነው። ነብዩ መሐመድን ተናገር ይቀነጥሳል። በማርያም ጉዳይ ይኸው ቤቷ ገብተው እናትየውን በር ሰብረው ገብተው እናትየውን የእብድ ንግግር እንዲያደርጉ መኝታ ቤቷን ከፍተው እያሰሩ ነው። ይሄን ነገር ነው የሚሰሩ። ሃይማኖት ገዳይ ነው። ጠየፏለሁ። መለለ ዛል ጴንጤ መዳኛ መንገድ ነው እያልከው ዩጀሳይድ ዩሳ የማይጠጣ እንዴ? ከጠጣስ እንዴ? ጴንጤ ይጠጣል እንዴ ነው ምትል? ከቃመስ እንደ ጴንጤቅ ማለት እንደ ነው የምትለው? ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ የለም። ኖ ኖበሪ ሰክረ ብትሄድ ኖርማል ነው። በነጋታው መጥታ ትላንት ሰክራ በነጋታው መጥታ ማርያም፣ ማርያም ሲወድሽ ሲወድሽ ብትል ላይ ውይኔ ማርያም፣ ማርያም እሷ እኮ ብትወደድ። ከዛ ሰክረ በነጋታው ገብርኤልን ገብርኤል አማላቄ መጥቶ በዚህ በዛ ሄደ ስትለው ውዬ ገብርኤል ወዳጅ፣ ላይክ አድርገው፣ ላይክ አድርገው፣ ላይክ አድርገው። ቬሮኒካ ማርያምን አስነቀሰ። ውይ ማርያምን ትወዳለች ቬሮኒካ፣ ወይ ቬሮኒካ እየትለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ትባላለች። ባህል ነው አባቴ፣ ባህል ነው ያራድዬ ልጅ እንጂ እምነት የለም እምነት የለም። ባህል ግን አለ። በምናምን ዳር ትባላለህ። እዚህ ጋ የማርያም ተነክሶ ምን ተደርጎ ምንም ማድረግ አይችልም። ስለተነቀስከው አማኝ አይደለም። ታቱ ስላረክ አማኝ አይደለም። እምነት በተግባር እምነት፣ ወንጌልን በመስበክ በሰው ፊት የሚመሰክርልኝን እኔም በአብ ዘንድ እመሰክርላት ይላል ጌታ ኢየሱስ ክርስቶስ እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው፣ እኛ ባሪያ ድኩማን፣ ዱቄታ ምንምለው ኃጢአት፣ ሲል ተዋርዶ ያዳነኝ ኢየሱሴን በሌላ ሲተካብኝ ያመኛል። የኢየሱስን ማዳን አቅልለው የሌሎችን ከፍ እያደረጉ ስም የሚጠሩ እና አምላክን ወላዲትን ድንግሏ እኔስ እመቤቴን ስል ነበር እኮ አይደለም ምንም ጥቅም የለም። ምንም ምንም ትርጉም የሌለው ነገር እመቤቴ እያል ቀኑን ሙሉ በጨፈር የሚያዝልኝ አንድ ነጥብ የለም። ኢየሱስ ስለው አዳኝ ስም ስለሆነ ፈዋይ ስም ስለሆነ እሱ ያድነኝ። ገብርኤል አማላጅ መጥቶ በዚህ በዛ ሄደ ልጄ እንዶ አይቀፍክም? ለአፍህ እንኳን አይደብርክም? የነበርክበት ሃይማኖት ላይ መቀለድ ማርያም ገብርኤል እያልክ ስትቀልድ አይደብርም። ይህ ምን የሚሉት ነገር ነው? አንተ ለራሴ የራስ ውሳኔ የለም። ወላዋይነ ዛሬ ዛነ፣ ነገ ደግሞ እዚነ። እናውቃለን እኮ አምስት ስድስት ወር በኋላ ወደዚህ ነ። ምክንያቱም ታሪክ እኮ ይናገራል። ብዙ ሃይማኖት ቀይረሃል። እኔ ከአስራ ስምንት ዓመት ሃይማኖት በፊት የነበርኩበት ሃይማኖት ኦርቶዶክስ አከብራለሁ። አንድ ቀን ተናግሬ አላውቅም። በማርያም በገብርኤል ቀልጄ አላውቅም። ጴንጤዎችንም ተናግሬ አላውቅም። ሙስሊሞችንም ተናግ የሰው እምነት አከብራለሁ እዛ ውስጥ እህትና ወንድሞችን ያሉት ጸሎት በእምነትህ እንጂ ማዳን የምትችለው ሰው ላይ በመቀለድ አይደለም። ይህ ሁሉም ላይ ችግር ያለ ነው። እውነት ለመናገር ኦርቶዶክሶች ላይም ፕሮቴስታንቶች ላይም ሙስሊም እርስ በርስ አትፎካከሩ፣ አትጣሉ። ፕሊዝ ሃይማኖታችሁን ቀይሩ፣ ያላችሁበትን አርፋችሁ አምልኩ። አትንኩ፣ የሰው ሃይማኖት ከብሄር ጋር ማታያይዙት። እግዚአብሔርን እያገኛችሁ ሳይሆን ያላችሁት እናንተ ከሰው ጋር ነው እየጣላችኋል። ጸሎታችሁን አይደለም የጸለያችሁ ያላችሁት ሌላ ችግር ውስጥ ነው ያላችሁት። ቤት በኩል ጸሎት እግዚአብሔር ላይ እንዴት አርጋችሁ ጸልዩ፣ ሀሳባችሁ ሌላ ቦታ ሆኖ። እባካችሁ ከዚህ ከሚያይረባ ሀሳብ ውጡና እግዚአብሔር ጋር ትኩረት አርጉ። ከዘርና ከሃይማኖት ላይ ያለ ልክፍት ውጡ። መጀመሪያ እግዚአብሔርና ወንድሞች ነን። በፍቅ አምላክ ስም ይቅር በልል ይቅርታም ጠይቅላለሁ። ሟች ከመሞቱ ከሰዓታት በፊት በቲክቶክ ገጹ ቪዲዮ ለቆ ነበረ። ምሽት ላይ በተሰማ አሳዛኝ መረጃ ተወዳጁ ቲክቶከር ኢብሳ ጉተማ በመኪና አደጋ ምክንያት ሕይወቱን ሊያጣ ችሏል። ኢብሳ ጉተማ አሁን ላይ የመጡ ካሉ ተወዳጅ ቲክቶከሮች መካከል አንዱ ነው። ለኢብሳ ቤተሰቦች፣ ወዳጆችና አድናቂዎች መጽናናትን እንመኛለን። መልካም ምሽት። አንድ አሳዛኝ መረጃ እናካፍላችሁ። ኢብሳ ጉተማ ይባላል። ከጥቂት ሰዓታት በፊት ወደ አዳማ እየተጓዘ የሰራውን ቪዲዮ በቲክቶክ ገጹ አጋርቶ ነበረ። በርካቶችም ላይክ፣ ሼር እና ሀሳብ እየሰጡበት ነበረ። ኢብሳ ጉተማ ግን የመጨረሻው ቪዲዮ ነበረ። ተወዳጅ የሆነው ኢብሳ ጉተማ ህይወቱ በመኪና አደጋ አልፏል። ለወዳጅ ዘወዶቹ መጽናናት እንመኛለን። ፕሮቴስታንትና ኦርቶዶክሶች ማለት ነው እንዴ? እንደምታስጠሉ ልንገራችሁ፣ በጣም ነው የምታስጠሉት። ሚዲያ ላይ ያላችሁት በጣም ነው የምደብሩት። እውነት ሀገራችንን ያቀንጨራችሁት እንደናንተ አይነት ሰዎች ናቸው። ይኸውላችሁ አሁን እቺ ልጅ ረ እንደው በማርያም መረ እንደው ቀጨረን ቀረን እኮ እውነቴን እኮ ነው። እቺ ልጅ አሁን ምስለ ስል ቀደደች። ይሄ ኦርቶዶክሶች እኚህ ጴንጦች ምን ማለት አትችሉም። ይሄ የራሳችሁ የራሱ የኦርቶዶክሶች አንዳንድ ኦርቶዶክሶች ውጤት ነ የፕሮቴስታንት እምነት ላይ ሙድ ስትይዙ፣ በመዝሙሩ ሙድ ስትይዙ፣ በየመድረኩ የሃይማኖት አባት ተብላችሁ መናፍቃን ምንምን እያላችሁ ስትሳደቡ፣ የእነሱን ቤተክርስቲያን ስታንጓጭጡ፣ በመዝሙራችሁ ሙድ ስትይዙ፣ ይሄ እንደሚፈጠር ኔታ ላ አልታያችሁ። ሰው ካላ፣ በግለሰብ ደረጃ እኔ እንትላን ካላከበርኩት ሊያከብረኝ አይችልም። ካልተከባበረ እንዴት ይሆናል? ለምንሆን ፕሮቴስታንቶችስ ፕሮቴስታንቶችስ ቆይ እናንተ ማለት ነው ምንድነው? አሁን ከዚች ቤተክርስቲያን ጋር ሰዎች ጋርም ሆነ ቤተክርስቲያን አውቃ ምንድነው ለመጋጨት እንደዚህ መንገብገብ እንዴ? ለምንድነው ስርዓት ማትይዙት? ምንም ቢሆን እኮ እቺንም ሀገር ቢሆን ያዝ አድርጋ ያቆመች እሷ ነች። ስርዓት አትይዙም እንዴ? በቃ ጭለማ ውስጥ ነው ኦርቶዶክስ፣ ጭለማ ውስጥ ናቸው አደለ? በቃ ይሁኑ ተዋቸው፣ በቃ ይሁኑ እናንተ ገነት ግቡ እንዴ። በቃ ሁሉም ለምንድነው የራሱን ሃይማኖት ማይሰብከው? ከተከራከራችሁ ደግሞ እንዲ መጽሐፍ ቅዱስ እንኳን ስታነቡ ውስጥ ማርያም አታማልድ፣ ማርያም አታማልድ፣ ኦርቶዶክሶች ኢየሱስ አያማልድም የሚል እየፈለጋችሁ እያነበባችሁ፣ እንዴት እግዚአብሔር በላያችሁ ላይ ይደር አዋረዳችሁት። ክርስቶስንም ከእናቱ ጭምር እንደው መዳን ያለም እንደው ይድፍት ያርጋችሁ። እውነት አዋር ሙስሊሞች ከእናንተ ክብር አላቸው። እንደው እውነት ማርያምን ዝቅ አረጋችት። እንዲሁ የአምላክ እናት ናቸው ብላችሁ ታምናላችሁ ሁለታችሁ። ማለለ ለወሬ የሚሆን ሌላ ኢየሱስ ነው እንደ የምታመልኩት። እኛ ቤተ ክርስቲያን ስንሄድ የምናመልከውን ኢየሱስ አይመስለኝ። የምታመልኩት ሌላ ዳቢሎስን ነው የምታመልኩት እናንተ። ይሄ የምናገረው ግን ስፔሲፊክሊ፣ ሶሻል ሚዲያ ላይ ያላችሁ፣ ሶሻል ሚዲያ ላይ ያላችሁ ጊፍት ለቃቃሚ ቲክቶከሮች፣ እኛ ቂጣችንን የምናወዛው ጉዞ እንሻላለን ከእናንተ። እውነት ዱርዬ የምትሏቸው እናንተ እንትን የምትሏቸው ሰዎች የተሻሉ ናቸው። ቢያንስ እነሱ የደሀ ልጅ ለማስጨረስ እንደዚህ አይንገበገቡ አንዱን ከአንዱ ለማጣላት እንደናንተ አይንገበገብ እናንተ ፊት ለፊት አትቆሙም። ወጣቶች አሁን እነሱን ተዋቸው፣ እነሱ ለብር ነው። ወጣቶች እና ይሄን ነገር እኔ አልነበርኩም መናገር የነበረብኝ። የሃይማኖት አባቶች፣ ጳጳሳቶቻችን፣ አባቶቻችን፣ ትላልቆቹ የፕሮቴስታንት ትላልቅ ነባሮቹ ከጥይት ጋር ተጋፍተው ክርስትና ነው የሰበኩት፣ ወንጌልን የሰበኩት ነበር። ይሄንን ማውራት የነበረባቸው እነሱ፣ ግን ከፍ ሲሉ ረስተውናል፣ ሌላ ስራ ይዘዋል። ይኸውላችሁ ወጣቶች፣ ወጣቶች እባካችሁ ወጣት ሆነ፣ ጭንቅላትን አሰላስለ። ከዚህ በፊት ብዙ ነገር አይተናል፣ አትርሱ። ፊት ለፊት ያቆሙክና እነሱ የሃይማኖት ሰዎች፣ ሃይማኖተኛንን የሚሉ ሰዎች፣ ሃይማኖት የሚሉ ሰዎች ፊት ለፊት ያቆሙክና ከዛ ለጥይት ያቆሙክና እነሱ በኋላ ተጨባብጠዋል። እንዳትሸወድ፣ የጥይት እራት ነው የሚያደርጉክ፣ እንዳትሸወድ። አሁን በቅርብ ጦርነት ይጀምራሉ እኚህ ሰዎች። እውነት እንደዚህ ከቀጠለ በቅርብ ስለዚህ እንዳትሸወዱ፣ ሁለቱም ቤት ውስጥ ያላችሁ ልጆች አርፈ ክርስቶስን ስበክ አንተ ወንጌል፣ አንተም አርፈ ማርያም አማላጅነች አይደለ። የማርያምን አማላጅነት በስብከት ውስጥ አሳይ፣ በመዝሙር ውስጥ አሳይ ለዘመናት እንዳደረገው አርፈ ቁጭል። ከማንም ጋር አታውራ እዚህ አንተ ረበስመ እኔ። አሁን ይህንን ስል ደግሞ ኦርቶዶክስንና ፕሮቴስታንትን አይደለም ሚዲያ ላይ ያለው ልክስክሱ ነው የተናገርኩት እንጂ ኦርቶዶክስ ቤተክርስቲያን፣ ታውቃላችሁ እኔ በየገዳሙ ቅጠል በልተው ሚጸልዩ በቀን አንዴ እንኳን ማይበሉ ቆሎ በልተው የሚጸልዩ ያሉበት ቤተክርስቲያን ነች። ፕሮቴስታንትን ቢሆን እኔ በጣም ሪስፔክት አለኝ፣ እውነቴን ነው ምላችሁ። ማርያምን ብዙዎች ሞተው ስብከትን ያቆሙባት ቤተክርስቲያን ነች። የዛሬ ና ያድርገውና እንደዚህ የመከራከሪያና የመሰዳደቢያ መድረክ አደረጋችሁት የቤተክርስቲያኑ መድረክ። እንደ ክርስቶስ እንደ ምን አይነት እምነት አንዴ ቢፈጀን እኮ ማለት። ውዶች፣ ያልጠበቅኩት ያላሰብኩት ነገር ተከስቷል። ይኸው ምንድነው እንግዲህ ያው እርጉዝ ነች ተብያለሁኝ። አራተኛ ወሬ ነው። በጣም ሾክኛለሁ ደንግጫለሁ። እንግዲህ ያው ትክክል ነው ካለ እንዳይረገዝም እንግዲህ ያው ተረግዟል። እንግዲህ ያው የአንድ ቀን ስህተት የዘላለም ጸጸት ይባላል አደለ። ስለዚህ ያው አርግዣለሁ። እኔ ወላድ ነኝ እንደምታውቁት። እንግዲህ በስተ ልጅና እንግዲህ ለምን እንደሰጠ ልጅ እግዚአብሔር ያውቃል። እንግዲህ ምናልባት ለበጎ ሊሆን ይችላል። ስለዚህ ያው አላስተኛም ማልፋቸው እነሱ ደስ አላቸው። እንደውም ይሄ ታሪካዊ ነገር ነው ምናምን አሉ። በቃ ነው ልጁ ማለት ነው። ስለዚህ የወሬ ስልቾች የወሬ ስልቾች እንግዲህ ሸፍ ኮሜንት ሸፍ ኮሜንት አለ አይደለ? የምትወዱ ጥብስ ጥብስ ወሬ ጥብስ ጥብስ ቀርቦላቸዋል። እንደዛ ካላሉ እኮ የለም እውቅና የለም እኮ መጥተ